በጣም ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና ወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ረስታ ዜናዎችን ነግራችኋለን። አብራችሁን ቆዩ። እንደ አውሮፓ አቆጣጠር 1993 የተካሄደው የኤርትራ የነጻነት ሪፈረንደም ህጋዊ የራስ እድል በራስ የመወሰን ሂደት ሳይሆን በግብፅና በኢትዮጵያ ለማዳከምና ወደ ብ አልባ ለማድረግ ለረጅም ጊዜ ስትከተል የነበረ ስትራቴጂክ ውጤት እንደነበር የሆነ ሪቪው ትንታኔ አመላክተዋል። ትንታኔም በወቅቱ በተባበሩ መንግስታት ድርጅት ዋና ጸሐፊ የነበሩት ግብፃዊ ጴጥሮስ ጴጥሮስ ጋሊንና የሀገራቸው ስትራቴጂክ ግብ ለማሳካት ሂደት በማመቻቸት ቁልፍ ሚና እንደተጫወቱ ይከራከራል። በዚህም ጉዳይ የዜና ትንታኔያችን በሰፊው አካተናል። ቆይታቸው የምሰሙት ይሆናል። ራል ፃድቃን ገብረ ትንሳኤ የትግራይ ጊዜ አስተዳደር ፕሬዝዳንት ላይ ትችት ሰነዘሩ። በትግራይ በአሁኑ ኦት መንግስት የለም ብለዋል። በዚህም ጉዳይ የዜና ትንታኔያችን አካቶታል። ቆይታቸው የምሰሙት ይሆናል። ቂ ቡድኖች ወደ ድርድር እንዲመለሱ ጥሪ ቀረበላቸው። በዚህም ጉዳይ ምንድን ነው የሚለው የዜና ትንታኔ ችን በሰፊው አካቶታል። ቆይታቸው የምሰሙት ይሆናል። ና ታይዋን እንደ ምሳሌ የተጠቀሱ ነው። በሁለቱም ሀገር መካከል ያለውን ትርቅ ቀጥሏል። ለዚህም ማሳያነት እስራኤልና የአረብ ሀገራት እንደማለት ነው። በዚህም የዜና ትንታኔያችን ይህን አካቶ በጥንቅር በሰፊው ይዞ ቀርበናል። ቆይታቸው የምሰሙት ይሆናል። እነዚህን የመሳሰለው አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ትንታኔያችን ስናል እንደ ኢሮፓ አቆጣጠር 1993 የተካሄደው የኤርትራ ነጻነት ሪፈረንደም ህጋዊ የራስ ዕድል በራስ የመወሰን ሂደት ሳይሆን ግብፅ ኢትዮጵያን ለማዳከምና ወደብ አልባ ለማድረግ ለረጅም ጊዜ ስትከተለ የነበረው ስትራቴጂክ ውጤት እንደነበር ሆርን ሪቪው በትንታኔው አመላክቷል። ትንታኔው በወቅቱ የተባበሩት መንግስታት ድርጅት ዋና ጸሐፊ የነበሩ ግብፃዊ ጴጥሮስ ጋሊን ሀገራቸው ስትራቴጂካዊ ግብ ለማሳካት ሂደቱን በማመቻቸት ቁልፍ ሚና እንደተጫወቱ ይከራከራል። ትንታኔ እንደሚለው ከሆነ ሆርን ሪቪው የጴጥሮስ ጋሊን ሙሉ የዲፕሎማቲክ ህይወት ከግብፅ ውጭ ጉዳይ ፖሊሲ ጋር የተቆራኘ ነበር። ዋና ዓለማቸው የግብፅ የአባይ ወንዝ የበላይነት ማስጠ ለመጠበቅ የቀይ ባህር ተጽዕኖ ማስፋትና ኢትዮጵያ ማዳከም እንደነበር ይገልጻል። ጋሊል ለተባበሩት መንግስታት ድርጅት ዋና ጸዋፊ ሆነው የተሾሙት ዕለት የግብፅ ተተኪ ኃይሎች እንደሆኑ የተገለጹት ህወሀትና ሻቢያን በአዲስ አበባ ስልጣን በያዙ አመት መሆኑን የካይሮ አጀንዳ ባለም አቀፋዊ ደረጃ ለማስፈጸም እንዳስቻላቸው ትንታኔ ያብራራል። በተጨማሪም ትንታኔው ግብፅ ከ1950 ዎቹ ጀምሮ ኤርትራ ተገንጣይ ቡድኖች ጀሃብና ሻቢያን በካይሮ ውስጥ በማደራጀት የገንዘብና የሚዲያ ድጋፍ ስትሰጥ መቆየቷ ይጠቅሳል። ስርዓትም የተመሰረተው በግብፅ ድጋፍ እንደሆነ የሚከራከሩ ጽሑፍ ኤርትራ ነጻነት ያለምንም ቅድመ ሁኔታ መቀበል ለህወሀት ምስረታ ግብፅ የስለላ ተቋም የተቀመጠ ቅድመ ሁኔታ እንደነበር ይገልጻል። በጥር በ1993 ቡጥኖስ ጋሊን አዲስ አበባ በመጎበኘት በወቅቱ ኢትዮጵያ ተማሪዎች ሪፈረንደም በመቃወም ሰልፍ መውጣታቸውን ትንታኔ ያስታውሳል። ሰልፍ በኃይል የተበተነ ሲሆን ጋሊን ለተፈጠረው ደም አፋሳሽ ትኩረት ሳይሰጠው በማግስቱ ወደ አስመራ በማምራት ከሻቢያ ባለስልጣን ጋር መገናኘታቸው ለነጻነቱ ሂደት የነበራቸውን ድጋፍ ያሳያል። የተለያየ ድርጊት ነበር ተብሏል። ትንታኔው በትጥቅ ትግል ስልጣን የያዙ የሽግግር መንግስት በዓለም አቀፍ ታዛቢዎች ፊት ሪፈረንደም እንዲካሄድ መፍቀዱ በተባበሩ መንግስታት ድርጅት ታሪክ ውስጥ ታይቶ የማይታወቅ ልዩ ክስተት እንደነበር ይገልጻል። በወቅቱ የአፍሪካ አንድነት ድርጅት ኦዩ ሊቀመንበር ከሰኔ 1993 ጀምሮ የግብፁ ፕሬዝዳንት ሁስኒ ሙባረክ እጅ መግባትም ካይሮ በአፍሪካ ተቋማት የነበራትን ተጽዕኖ ያሳያል ሲል ይከራከራል። ሪቪው ትንታኔ በማጠቃለያው በ1993ቱ ኤርትራ ሪፈረንደም ግብፅ ጥቅም ለማስጠበቅ ኢትዮ ኤርትራ በሆነ መንገድ ለማዳከም የተቀነባበረ በመሆኑ ሂደቱን ዓለም አቀፍ ህግጋት የጣሰ ነበር ይላል። ቡጥሮስ ጋሊን የተመራ የተባበሩት መንግስታት ድርጅት ሚናው ሂደቱን ገለልተኛ ጥያቄ ውስጥ እንደከተተ ይገልጻል። በዚህ ምክንያት ትንታኔው ኢትዮጵያ ሪፈረንደሙ ህጋዊና ውጤት ላለመቀበል የሞራልና የታሪክ የህግ ዲፕሎማሲ መሰረት እንዳለው በመግለጽም ይቋጫል። ጄኔራል ጻርቃን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ትችት ሰነዘሩ። በትግራይ በአሁኑ ወቅት መንግስት የለም ብለው ተናግረዋል። ጄኔራል ጻርቃን በትግራይ በአሁኑ ወቅት መንግስት የለም ብለው የቀድሞ ምክትል ፕሬዝዳንት ጄኔራል ታደሰ በቀድሞ የጌታቸው አስተዳደር ላይ በጸጥታ ኃይሎች የታገዘ መፈንቅለ መንግስት ለማድረግ አሲረው ነበር በማለት ጄኔራል ጻርቃን ከሰዋል። ጄኔራል ታደሰ የጌታቸው አስተዳደርን ተልእኮ እንዳያሳካ የመቀልበስ ስራ እንደሰሩ፣ ስራቸውን በአግባቡ እንዳልተወጡና የጊዜያዊ አስተዳደሩ አባላት ጭምር ከኤርትራ መንግስት ሲገናኙ እርምጃ መውሰድ እንዳልቻለ ጠቅሰው ፃድቃን ተችተዋል። ቡድኖች ወደ ድርድር እንዲመጡ ጥሪ ቀረበላቸው። ህዝባ ዋጋ የሚከፍለውን በሁለት ቢላ የሚበላ ሁለት ተረግጦ የፖለቲካና የጸጥታ አመራሮችና ከውጭ ጠላት ጋር የሚተባበር አካል ሴራ በመሆኑ መንግስት እነዚህ ላይ የማያዳግም እርምጃ ህጋዊ እርምጃ እንዲወስድ አጥብቀን ጠይቃለን ብለዋል። ታጣቂ ቡድኖች ወደ ድርድር እንዲመጡና የሚያበረታታ የፖለቲካ ምህዳር እንዲፈጠር የመልሶ ማቋቋም ስትራቴጂ ግን አስቀድሞ እንዳዘጋጅ ጠርተዋል አንጻራዊ ሰላም በሰፈነባቸው አካባቢ የተቋረጠ የመሰረተ ልማት ግንባታ እንዲቀጥሉና አዳዲስ ፕሮጀክቶች እንዲጀመር ኃላፊነት እንዲወጣ ጥሪ እናስተላልፋለን ብለዋል። ለታጠቁ ኃይሎች የተቀበሉ ጥሪ በልዩ ምክንያቶች፣ እንዲሁም የህዝባዊ መሰረተ ጥያቄ ለማስመለስ በሚል ወደ ትጥቅ ትግል የገባቸው ወንድምና እህቶች በአሁኑ የትጥቅ እንቅስቃሴ ህዝባችን በእጅጉ የጎዳና ለታሪክ ጠላቶቻችን ጥቃት በር እንደሚከፍት በመገንዘብ እንዲሁም አሁን ባለው አደገኛ ሁኔታ መቆየት የህዝቡን ክብር እንደማይመጥን በመገንዘብ ወደ ድርድርና ሰላማዊ ፖለቲካ መድረክ በመምጣት ለማራ ህዝብ ታሪካዊ ውለታ እንድትሉለት አብን አጥብቆ ጠይቋል። በአማራ ህዝብ የቀረበው ጥሪ በስሙ የሚደረግ የፖለቲካ ንግድና የባንዳነት ተግባር በቃኝ ብሎ ዘላቂ ጥቅማችን የሚያስከብርበት መንገድ እንዲከተል በጥቂት ልጆች የባንዳነት ተግባር ታሪኩና ህልውናውን ሊያጠፋ የሚችል እንቅስቃሴ መተባበር እንደሌለበት አውቆ መሰረታዊ ጥያቄ ትኩረት ካደረጉ ሀቀኛ የግል እንቅስቃሴዎች ጎን ጸንቶ እንዲቆም ጥሪ አስተላልፏል። ኢትዮጵያና ታይዋን እንደ ምሳሌ እስራኤልና አረብ ሀገራትን በማመሳሰልና ልዩነቱን በትንታኔ እንመለከተዋለን። ቻይና በኢኮኖሚያ ህዝብ ብዛት በዓለም ሁለተኛ በቆዳ ስፋት አራተኛ ደረጃ ያለች እንዲሁም በዓለም ቀዳሚ ከፍተኛ ውጭ ምንዛሪ ያለት ላለፈው አርባ ዓመት አስደናቂ ሊታምን የማይችል አይነት እድገት ጉዞ ላይ የነበረች ሀገር ናት። የቻይና አቅም በአጭር ጽሁፍ ለመዘርዘር መሞከር የማይታሰብ ነው። ቻይና ምርት ምን ያህል በየጓዳቸው እንደገባ ሀገራቸውን ጨምሮ አብዛኛው አፍሪካ ሀገራት ምን ያህል የቻይና ብድር እንዳለባቸው ማስታወስ በቂ ነው። ታይዋን ደግሞ ኦፊሴላዊ መጠሪያ ሪፐብሊክ ኦፍ ቻይና አርኦሲ ሆኖ ለተባበሩ መንግስታት ድርጅት እውቅና የሌላት ሆኖም በነፍስ ወከፍ ገቢዋ ደረጃ ከአውሮፓ ሀገራት ጭምር የምትበልጥ የሞንጎሊያ ቻይና ግዛት ሉዓላዊ ግዛት ናቸው ብላ የምትታመን ትንሿ ደሴ ስትሆን ቻይና ደግሞ የኔ ግዛት ስለሆነች በኃይልም ቢሆን ታይዋን ጠቅልል ወደ ራሴ ግዛት ማጠቃላል አይቀርም ብላለች የምታምነ ሀገር ናት። በዚ ብዛት፣ በአጠቃላይ ሀገራዊ ምርት፣ በቆዳ ስፋት፣ በመከላከያ በጀት፣ በኒኩለር ጦር መሳሪያ፣ ዲፕሎማሲ፣ እንዲሁም በተባበሩ መንግስታት ድርጅ ጸጥታ ምክር ቤት ድምፅ በድምፅ የመሻር መብት ቻይና ታይዋን ያላትን አቅም የሰማይና የምድር ያህል የተራራቀ ነው። ማነጻጸሩ ድካም ነው። ታዲያ ቻይና ምን ይዛ ነው ታይዋንን ማስገባት ያቃታት? መልሶ አጭር ነው። አሜሪካ ታይዋን ራሷን ለመከላከል እርዳታ የማድረግ ኃላፊነት አለብኝ ብላ ወስናለች። እና ቻይናም ይህን ሁሉ አቅም ቢኖራት የኒውክሌር ጦር መሳሪያ ቢኖራት የህዝቧ ብዛት ቀዳሚ ብትሆንም ቻይና መንግስት አሜሪካን ይፈራል። ለምን? ከአሜሪካ ጋር መዋጋት የሚያመጣው ጣጣ የቻይና መሪዎች በደንብ ይገነዘባሉ። ራሻ የዩክሬን መንግስት በሁለት ሳምንታት ውስጥ እቀይራለሁ ብላ ገብታ አሜሪካ ጣልቃ ገብና ምክንያት እስካሁን የገባችበት አቅጥቅት አይተዋልን? እያዩ ነው። አሜሪካ አርማ ስትመታ የአሜሪካ ጋር ነው የሚሉ በመላው ዓለም የሚገኙ የቻይና ጎረቤቶች ሳይቀሩ አብረው አርማ እንደሚመቱና የማዕቀብ ተባባሪ እንደሚሆኑ ተረድተዋል። እናም ቀን ይጠብቃሉ በልጅ ልጆቻቸው ዘመን ቢሆንም አሜሪካ መዳከና አሊያም የእነሱን አቅም ከአሜሪካና ከአጋሮቹ አቅም በላይ መሆን ይጠብቃሉ። ያኔ ታይዋን ያለምንም ኮሽታ ማስገበር ይችላሉ። ቢያንስ እንደዛ ይታመናል። የዓለም ጉልበተኝነት የተጎናጸፈችው አሜሪካ ከታይዋን በብዙ ጥፍ በበለጠ የምታሰላስላት፣ የምተንከባከባት ባትመሰረት ኖሮ እንኳን ለጥቅማቸው ሲባል ራሳቸው ልንመሰረት ይገባ ነበር ብለው የሚያምኑት አሜሪካ ጋር አንድም ሁለት የሆነች ሀገር አለች፣ እስራኤል። እንግዲህ ከቻይና በብዙ መመዘኛ በጣም በብዙ ጥፍ የሚያንሱ የአረብ ሀገራት መንግስት ናቸው። እስራኤል አሜሪካ መተኮስ በመፍራት እየተወነጃጀሉ የሚገኙት ያው ከዚህ በፊት ድፍረት ያጡት ያደረጉት ጦርነት የበለጠ እስራኤል ይዞታ እንዲታስፋፋ እንዳደረጋት ይታወ